ቤት ባላችሁ ክቡራን ተመልካቾቻችን ከቀኑ ስድስት ሰዓት ሆኖ ዜና ኢትዮጵያ ከመላው ኢትዮጵያ አሁን ተጀምሯል። እስከ ስምንት ሰዓት ድረስ እንቆያለን። አብራችሁን ስለምትሆኑ አስቀድመን እናመሰግናለን። ከዜናዎቹ ጋር መታሰቢያ ደረጀና አሸናፊ እንዳለ ከእናንተ ጋር ቆይታ እናደርጋለን። በቅድሚያም አረስተ ዜናዎቹ እናስቀድም። ጠቅላይ ሚኒስትር አብይ አህመድ በጎንደር የመገጭ የመስኖ ልማት ፕሮጀክትን የስራ ሁኔታ መገምገማቸውን ገለጹ። ኢትዮጵያም ሳትጠቀምባቸው ተከበባቸው የቆዩ አቅሞችን ወደ ልማት ለማዞር የምታደርገው ጥረት ለከፍተኛ የእድገት ቁጭት የሚያነሳሳ ስለመሆኑ ተገለጸ። በኢትዮጵያ ሰባሳቢ ትርክቶች ላይ አበክሮ መስራት እንደሚያስፈልግ በደቡብ ኢትዮጵያ ክልል ያሉ የተፎካካሪ ፖለቲካ ፓርቲ አመራሮች ተናገሩ። ከውጭ የአሜሪካው የሕግ መወሰኛ ምክር ቤት ፕሬዚዳንት ዶናልድ ትራምፕ በቬንዙዌላ ላይ ሊወሰዱ ያስቡትን ወታደራዊ እርምጃ የሚቃወም ድምፅ ሰብ ዜና ኢትዮጵያ ይህንንና ሌሎች ጉዳዮችን አካቶ በያላችሁበት ከእናንተ ጋር ቆይታ ያደርጋል። ከዋናው ስቱዲዮ በተጨማሪ በተለያዩ ሁነቶች ላይ ባልደረቦቻችን ተሰማርተው ይገኛሉ። በቆይታችን እናገኛቸዋለን። ሳሙኤል ወርቃየው ባህር ዳር ነው የሚገኘው። በባህር ዳር ከተማ የሚገኙ መምህራን በወቅታዊ የሰላም ጉዳዮች ላይ ውይይት እያካሄዱ ይገኛል። ውይይቱን እየተከታተለ ነው የሚገኘው። ምን ሀሳቦች ተነሱ ስንል እንጠይቀዋለን። ወደ ሀረር ደግሞ እንሻገራለን። በሀረሪ ክልል የክልሉን የቱሪዝም ዘርፍ ለማነቃቃት እየተሰሩ ያሉ ስራዎች ምንድን ናቸው በሚለው ላይ ተጨማሪ መረጃዎችን ባልደረባችን ቴድሮስ ታደሰ በዜና ኢትዮጵያ ቆይታችን ያጋራናል። ቆይታችሁን ከዜና ኢትዮጵያ ጋር ስታደርጉ የቢዝነስና ና የስፖርት ዘገባዎችን ተካተዋል። ለቢዝነስ ዘገባዎቹ መቅደስ እንዳለ፣ ለስፖርት ዘገባዎቹ ደግሞ አብርሃም ተስፋ ይጠብቋቸዋል። የክልሎች መልካ ምድራዊና ተፈጥሯዊ ሁኔታ ታሳቢ በማድረግ የሆርቲካልቸር ፓርኮች እንደሚገነቡ ተገልጿል። በዛሬው የዜና ኢትዮጵያ የቢዝነስ ሰዓታችን በቅድሚያ የምንመለከተው ጉዳይ ነው። በሌላ በኩል በአማራ ክልል ባለፉት ሶስት ወራት ከ21.7 ቢሊዮን ብር በላይ ገቢ ተሰብስቧል። ይህንና ሌሎችንም የዜና ኢትዮጵያ የቢዝነስ ሰዓቶች ሰዓት መረጃዎች ይዘን እንመለሳለን። በስፖርታዊ ጉዳዮቻችን የሲቢ ኢትዮጵያ ፕሪሚየር ሊግ አምስተኛ ሳምንት መርሃ ግብሮች ከዛሬ ጀምሮ መከናወን ይጀምራሉ። የተመለከተ ጉዳይ ወደ እናንተ የምናደርስ ነው የሚሆነው። ከውጭ የአውሮፓ ታላላቅ ሊጎች ጠባቂ መርሃ ግብሮች በዚህ ሳምንት ይደረጋሉ። እንዲሁም ደግሞ ትላንት የተደረጉ የዩሮፓ ሊግ የመርሃ ግብሮች ውጤቶችን የተመለከቱ መረጃዎችን በኋላ ላይ በዜና ኢትዮጵያ ይዘን የምንመለስ ይሆናል። በዜና ኢትዮጵያ ቀዳሚ ወዳደረግነው ነው ዘገባችን እንሻገራለን። ጠቅላይ ሚኒስትር አብይ አህመድ በጎንደር ጉብኝታቸው የመገድ የመስኖ ልማት ፕሮጀክትን የስራ ሁኔታ መገምገማቸውን ገለጹ። በማህበራዊ ትስስር ገጻቸው ባሰፈሩት ጽሁፍም ፕሮጀክቱ 870 ሄክታር ላይ ያረፈ ሲሆን 170 ሄክታር መሬት በመስኖ አቅርቦት ይሸፍናል ተብሎ እንደሚጠበቅም ገልጸዋል። የፕሮጀክቱ ቁልፍ የሆነው የወንዝ ቅልበሳ ስራ በተሳካ መልኩ ተጠናቋልም ብለዋል። የቀሩት ስራዎችም በተያዘላቸው የጊዜ ሰላይዳ እንደሚካሄዱ እየተካሄዱ ይገኛሉ ያሉት ጠቅላይ ሚኒስትሩ የመገጅ ግድብም በሚጠናቀቅበት ወቅት የአካባቢውን የግብርና ምርታማነት የሚያሳድግ ይሆናል አለም ብለዋል። ይህንኑ ጉብኝታቸውን በተንቀሳቃሽ ምስል ደግሞ ተከታትለን እንመለስ። ኢትዮጵያ ሳትጠቀምባቸው የቆዩ አቅሞችን ወደ ልማት ለማዞር የምታደርገው ጥረት ለከፍተኛ የእድገት ቁጭት የሚያነሳሳ ስለመሆኑ ተገለጸ። አሁን ላይ በግብርናው ላይ ብቻ ከመንጠልጠል ይልቅ ኢትዮጵያ ያሏትን ሌሎች የሀብቶችም ጭምር ለማሳደግ እየተሰራ ስለመሆኑ ተጠቁሟል። ፋሲካ እያለው በዚህ ጉዳይ ላይ ተጨማሪ አዘጋጅታለች። የተትረፈረፈ ተፈጥሮ ያልተመነዘረ ጸጋ፣ ቢዘሩበት ሺህ የሚያበቅል መሬት በብዙ በታደለቻቸው ተቆጥሮ በማያልቅ ሀብት የተከበበች ናት። ሆኖም ግን ይህ ብቻውን ለዘመናት በድህነት ከመማቀቅ ሊያተርፋት አልቻለም። የዘመናት ሀብቷን ለምን ዘነጋችው፣ ገልጣ ሳትጠቀመውስ ለምን አመታትን ተሻገረች የሚለው ግን ጥያቄ ሆኖ ዛሬም ድረስ ዘልቋል። ገና ያልተነኩና በአግባቡ ጥቅም ላይ ያልዋሉ እነዚህ ሀብቶቿ እንኳን ለራሷ አፍሪካንም ጭምር መለወጥ አቅም ያላቸው ናቸው። ሆኖም ግን ለዘመናት ኢኮኖሚውን ተሸክሞ የቆየው የግብርናው ዘርፍ እንኳን ለአመታት እዚህ ግባ የሚባል ውጤት ያልታየበት ሆኖ መክረሙን መመልከት ይቻላል። ከሌሎች ሀገራት በብዙ ነገሮች ወደ ኋላ የቀረነበት ምክንያት ቁጭት ይፈጥርብሃል። ምክንያቱም ሀብት ኖሮ ወጣት የሰው ኃይሉ ኖሮ ለምን ወደ ኋላ ቀረን? ከእኔ ምን ይጠበቃል ከማን ምን ይጠበቃል የሚሉ ነገሮችን እያንዳንዱ ኢትዮጵያ በአእምሮ ያብሰለሰለ እያሰበ መሄድ ይጠበቅበታል። ኢትዮጵያ የምትፈልገውን የልማት ምንጭ ሊሆኗት የሚችሉትን ሀብቶቿን ወደ ውጤት መቀየር በአጭር ጊዜ ወደምትፈልገው የእድገት ደረጃ ለመድረስ መንገድ ቢሆኗትም፣ ትኩረት አጥተው መሰንበታቸው ግን ያለፉት የጉስቁልና ዓመታት በራሳቸው ይመሰክራሉ። ታዲያ ኢትዮጵያ አቅም ሳታጣ ለምን ከዓለም ወደ ኋላ ቀረች የሚለው ቁጭት አሁን አንቂ ደውል ሆኗል። ትውልዱ እንደ ትውልድ በከፍተኛ ቁጭት እና ፍጥነት ነው መሰራት ያለበት። ምክንያቱም ሀብት ላይ ቁጭ ብለን፣ በጓሯችን ሀብት ላይ ቁጭ ብለን በድህነት እና በችግር የምንማቅቅበት ጊዜ ማብቃት አለበት። አገር ስትበለጽግ ግለሰቦች የኑሮ ሁኔታቸው ይሻሻላል። ማሳያዎች አሉ። ቻይና ከሰላሳ አርባ አመት በፊት ድሃ ነበረች። ቻይና ስትሻሻል የቻይናውያን የኑሮ ሁኔታ ተሻሽሏል ከድህነት ወጥተዋል እና ኢትዮጵያ ካደገች፣ ኢትዮጵያ ከበለጸገች የዜጎቿ የኑሮ ሁኔታ መለወጡ አይቀሬ ነው፣ ግድ ነው። በቁጭት እንደ ሶሳይቲ እንደ ማህበረሰብ ከመንግስት ጋር በጋራ ሆኖ መስራት ያስፈልጋል። ሀገር ስማቸውን እንጂ ኃይላቸውን ሳት ላይ የሰነበተቻቸው ለቁጥር የላቁ የቱሪዝምና ማዕድን ሀብቶቿንም አሁን ወደ ውበት ወደ ጉልበት መቀየር ጀምራለች። ባክነው የከረሙ አቅሞች አሁን ላይ አቧራ እያራገፉ መገለጥ ጀምረዋል። እንደ ሶማሌና አፋር ያሉ መሬቶችም ፍሬ መስጠት ጀምረዋል። ከሀገር ውስጥ አልፈውም የዓለምን ገበያ ሲመግቡም ተስተውለዋል። ከዚህ ቀደም ግብርናን በዚህ መንገድ ብመራው ኖሮ አሁን የምናየው ውጤት ማየት እንችል ነበር። አሁን አምና የነበረው ምርትና ዘንድሮ የምንጠብቀው አይገናኝም። ምርታማነት እያደገ ሲሄድ ገበያ ያረጋጋል፣ ገቢ ይጨምራል፣ ከውጭ የምናስገባቸው ምግቦች ይቀንሳል፣ ወደ ውጭ መላክ አቅማችን ያሳድጋል። ዘርፈ ብዙ ጠቀሜታ ነው ያለው። እንግዲህ ኢትዮጵያ ትቀየራለች፣ ትበለጽጋለች፣ በሚቀጡት አስር ዓመታት አፍሪካ ላይ ያላት ቦታ ይስተካከላል ሲባል ዝም ብሎ ፍላጎት አይደለም፣ መሬት ላይ ያሉትን ስራዎች በማየት ጭምር ነው። እንግዲህ ስለ 8 ሚሊዮን ሄክታር ስንዴ የምናወራው ከ3፣ 4፣ 5 አመታት በፊት ያው የት እንደነበርን ይታወቃል። በማዕድን ዘርፍ ቢወሰድ በጣም ብዙ ተስፋ ሰጪ ነገሮች አሉ። ኢንዱስትሪው በከፍተኛ ደረጃ ሪስፖንድ እያደረገ ነው። እነዚህን አስተሳስረን ምርታማ ተሳደገን ሀብት ካገኘን በኋላ አርሶ አድሮ የሚጠቀምበትን መንገድ ካመቻቸን የኢትዮጵያን ብልጽግና የማየት የኢትዮጵያን ተለውጣ በአዲስ ቁመና የመታየቷ ጉዳይ ተስፋ ሰጪ ይሆናል። ይህ አሁን እየታየ ያለው ውጤትም ይበልጥ የሚያነቃ ከዚህም ከፍ ማለት እንደሚቻል አመላካች ሆኗል። ይህ ቀድሞ መንቃት ቢቻል የት ይደረስ ነበር የሚል ቁጭት የሚፈጥር ለነገም የሚያነሳሳና ተስፋን የሚያሰንቅ መሆኑ በእነዚህ ስራዎች ታይተዋል። ዋና ዋና ኮር ሴክተሮች ይዘን ሌላ ሴክተር ደግሞ እየተሰናሰለ እንዲወጣ እያደረግን ስለሆነ በገጠር የሚታየው ለውጥ በከተማ ይታያል። በእንደሱ የሚታየው ለውጥ በግብርና ይታያል። በማይኒንግ የሚታየው ለውጥ በቱሪዝም ይታያል። ተስፋ በብዙ አለ። እንበርታ፣ እንስራ። ለማይረቡ ወሬዎች ተላልፈን አንሰጥ። ካልባሌ ጉዳይ ወጥተን በስራ በትጋት ብቻ ውጤት ለማምጣት እንጣር። ያልሰራ አይብላ ነው። ለድህነት ጆሮ መስጠት ያቆመ አይኑን፣ ኃይሉን፣ ሀሳቡንም ጭምር ሁሉ ወደ ሀገር ያዞረ ስራ ነገን ሳይጠብቅ ከፍታን ዛሬ ላይ እንደሚያረጋግጥ በትክክልም መታየት መጀመሩም ተገልጿል። በዚህ ጉዳይ ላይ በአዲስ ቀን የሀገር ጉዳይ እንግዳ የነበሩት በአዲስ አበባ ዩኒቨርሲቲ የምግብ ዋስትና ማዕከል መምህርና ተመራማሪ ፕሮፌሰር መሳይ ሙልጌታ እንደ ሀገር የተፈጥሮ ሀብቶችን ጥቅም ላይ ለመዋል የተሰሩ ስራዎችን በማንሳት ኢትዮጵያ በርካታ የተፈጥሮ ሀብት እንዳሏት አንስተዋል። የመሬት ሀብት፣ የእጽዋት ሀብት፣ የውሃ ሀብት፣ የእንስሳት ሀብት፣ የሰው ሀብት ይህንን ሁሉ ደማምረን በአግባቡ ከተጠቀምንበት ኢትዮጵያን ከድህነት ለማውጣት ብቻም ሳይሆን ለሌሎችም ሀገሮች ለሌሎችም አካባቢ ሀገሮች፣ በተለይም ለአፍሪካ ሀገሮችና በቅርብ ርቀት ላይ ላሉ እንደ ሚድል ኢስት ውስጥ ላሉ ሀገሮችም ልንተርፍ የምንችል እንደሆነ ነው የሚያሳይን ማለት ነው። አልሰማንም። ዛሬም አንሰማም ብለን ነው። ጀጎል ላሊበላ አክሱምን ያቆም ነው። አንሰማም ብለን ነው። በነጻነት ክብር ቅኝ አልተገዛ ነው።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 ኢትዮጵያ ብዙ ማንነትና ቋንቋ ያለባት ሀገር በመሆኗ ከፋፋይ ትርክቶችን ወደ ጎን በመተው አሰባሳቢ ትርክቶች ላይ መስራት እንደሚያስፈልግ በደቡብ ኢትዮጵያ ክልል ያሉ የተፎካካሪ ፖለቲካ ፓርቲ አመራሮች ተናገሩ። ከዚህ ቀደም የነበሩ ከፋፋይ ትርክቶች እንደ ሀገር ብዙ ዋጋ ማስከፈላቸውን የገለጹት አመራሮቹ አንድ የሚያደርጉን ብዙ ሴቶች በመኖራቸው እነዚህን ማጉላት እንደሚያስፈልግ አስረድተዋል። ተመስገን ተስፋዬ አስተታቸውን አሰባስቧል፣ እንደሚከተለው ይቀርባል። እንደ ሀገር አሰባሳቢ ትርክት ከዚህ በኋላ ባሉን ጊዜያት መያዝ አለብን ብዬ አምናለሁ። ብዛ ብሄር ብዛ ማንነት ላይ የተመሰረተች ሀገር ናት ኢትዮጵያ የምለውን አገራዊ ስሜት አጉልተን ካላየን የብሄር ጉዳይ ና አገራዊ ጉዳይ ተነጣጥለው የሚታዩ ከሆነ ያደጋ አለ ማለት ነው። ከሚያከፋፍሉን አጀንዳ ወተን አንድ በሚያደርጉ ነገሮች ስለሚበዙ ወይም አንድ የሚያደርጉ ነገሮች በብዛት ስላሉ እንደ ሀገር ከከፋፋይ አጀንዳ ከኔጌቲቭ ትርክት ይልቅ ፖዚቲቭ ሆነ ሁሉም አሳታፊ ወደ አንድ በሚያደርግ ትርክቶች ላይ እኔም እንደ የኔ ፓርቲ ይም በዚህ ጉዳይ ላይ ምንም ልዩነት የለውም። ማለት በሚያግባቡ ጉዳይ መንግስት መስራት እንዲሁ ኤግዞስቲቭሊ መስራት አለበት ብያል አስባል። ከአንዱ አንዱ የበለጠ በማስመሰል የሌለ ትርክት በመስጠት ብዙ ችግር እየፈጠሩ የነበሩበት ሁኔታ አለ። ይህንን መንግስት አንደኛው አንዱ ገዢ አንዱ ተገዢ አይነት ነገር ትርክቶች በመፈጠር ብዙ ችግሮች እየተፈጠሩ ነበር። ከዛ አሁን በተሻለ ሁኔታ እኩል ባለ ድርሻ አካሎች ናቸው። ከዚህ በፊት በነበሩ ትርክቶች በሀገራችን ላይ እየደረሱ ዛሬም እየሆኑ ያሉት ነገሮች ከኔጌቲቭ ትርክቶች የመጡ ናቸው። ምድር ላይ የሌሉ ነገሮች ለፖለቲካ ጠቀሜታ ተብሎ እየተፈጠረ እየተካሄዱ መንገዶች ማህበረሰባችንን ነው እየጎዳ ያለው። ስለዚህ እነዚህን አይነቶች ነገሮች ጠቃሚ ያልሆኑ ትርክቶችን ተው፣ ጠቃሚ የሆኑትን በመውሰድ ማህበረሰቡን ወደ ተሻለ መንገድ እና ወደ ተሻለ ሁኔታ ይዞ መራመድ አስፈላጊ ነው ብዬ አስባለሁ። ከሀፋ የሆኑ አጀንዳዎች ወይም ኔጌቲቭ ትርክት ጎድቶናል። ገዢ የሆነ የጋራ በሚያደርጉ ትርክቶች ላይ አተኩረን ሌሎች ጉዳዮችን ደግሞ ሳንንቅ ሳንጥል አብረን ሳይምልቴኒየስሊ መሄድ የሚችሉ ጉዳዮች ናቸው። አሁን ሆን ብሎ ካልሆነ በስተቀር እነዚህን ጉዳዮችን ነጣጥሎ ማየት በራሱ ተገቢ አይደለም። ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ። በቀጥታ መስመር ላይ ከሚገኙ ባልደረቦቻችን ተጨማሪ መረጃዎችን ወደምንጠይቅባቸው ዘገባዎቻችን ደግሞ እናልፋለን። የአማራ ክልልን የሰላም እጦት በሰላዊ መንገድ በመቋጨት ማህበረሰቡን ከዘርፈ ብዙ ችግሮች ማውጣት እንደሚገባ የባህር ዳር ከተማ መምህራን ጠየቁ። በባህር ዳር ከተማ የሚገኙ መምህራን በወቅታዊ የሰላምና የልማት ጉዳዮች ዙሪያ እየተወያዩም ይገኛሉ። ይህንን ውይይት እየተከታተለ የሚገኘው ባልደረባችን ሳሙኤል ወርቃየው በቀጥታ መስመራችን ላይ ይገኛል። ሳሙኤል እንዴት ውለሃል? አሁን እየተከታተልኩ በምትገኘው የውይይት መድረክ ላይ መምህራን በወቅታዊ የሰላም እና የልማት ጉዳዮች ዙሪያ ምን ሀሳቦችን አነሱ? በተለይ የክልሉን ሰላም ለማጽናትስ የመምህራን ሚና ምን ሊሆን ይገባል? በሚለው ላይ ያለው መረጃ ምን ይመስላል? አመሰግናለሁ በአማራ ክልል በወቅታዊ የሰላምና የልማት ጉዳዮች ዙሪያ የተለያዩ የማህበረሰብ ክፍሎች እያደረጉ የሚገኙት ህዝባዊ ውይይት እንግዲህ ተጠናክሮ ቀጥሏል በዛሬው ዕለትም በባህር ዳር ከተማ ደረጃ ማለት ነው የሚገኙ ሁሉም መምህራን የተሳተፉበት የውይይት መድረክ ነው እንግዲህ በዛሬው ዕለት የተካሄደ ማለት ነው በዚሁ የውይይት መድረክም በርካታ ሀሳቦች በተለይ በመምህራን በኩል ተንጸባርቀዋል ከነዚህ ሀሳቦች መካከል እንግዲህ አማራ ክልል ባለ አመታት ያለው የጸጥታ ችግር የሚታወቅ ነው። ይህ የጸጥታ ችግር ደግሞ በማህበረሰቡ ዘንድ ዘርፈ ብዙ ችግሮችን እየዳረገ እንደሚገኝ አንስተዋል። ከዛ ባሻገርም በተለይ የጸጥታ ችግሩ በትምህርቱ ዘርፍና በትምህርቱ ማህበረሰብ ላይ እያሳደረ ያለውን ተጽዕኖም በውይይት መድረኩ ላይ አንስተዋል። በዚሁም በተለይ በገጠሩ አካባቢዎች ማለት ነው በክልሉ በርካታ ህጻናት ከትምህርት ገበታቸው ሆነዋል። ከትምህርት ገበታ ውጭ ሆን ማለት ደግሞ ህጻናት ሳይፈልጉ ወደ አልባሌ ቦታዎች እያመሩ መሆኑን መረጃዎች ሰዎች እንደሚጠቁሙ ነው። እንግዲህ በመምህራን በኩል የተነሱ ማለት ነው። በመሆኑም ይህንን የጸጥታ ችግር በሰላማዊ መንገድ መፍታት ያስፈልጋል። እንግዲህ በተለይ አማራ ክልል ባለፉት ሶስት አመታት በፊትም በተለይ በሰሜኑ ጦርነት ወቅትም የነበረው ግጭት የሚታወስ ነው እና ከሰሜኑ ጦርነትና ከሰሜኑ ጦርነት ከግጭቶች ያተረፍነው ነገር የሌለ መሆኑን ከዛ ልንረዳ ይገባል። በመሆኑም አሁን በወቅቱ ያለውን በክልሉ ያለውን የጸጥታ ችግርን በሰላማዊ መንገድ ልንፈታው ይገባል የሚሉ ሀሳቦችን ነው ያነሱት ማለት ነው። በዚህም በኩል እንግዲህ መንግስት በተለይ ለሰላም ከሚያቀርበው የሰላም ጥሪ ባሻገርም በሩን ክፍት በማድረግ ለሰላም በሩን ክፍት በማድረግ እስከታች ወርዶ ወደ ድርድርና ወደ ውይይት የሚመጡበትን መንገድ በማመቻቸት በታጠቁ ኃይሎች በኩልም ደግሞ የተለያዩ የሀሳብ ልዩነቶች የፖለቲካ ልዩነቶች ሊኖሩ ይችላሉ። እነዚህን የፖለቲካ ልዩነቶች ታዲያ ማህበረሰቡን ባማከለ መልኩ ማህበረሰቡን በሚጠቅም መልኩ በሰላማዊ መንገድ ሊፈቱ እንደሚገባ ነበር በመድረኩ ያሳሰቡት ማለት ነው። ከዛ ባሻገርም እንግዲህ መምህራን በተለይ በዚህ በኩል የአካባቢን ሰላም በመጠበቅ እንዲሁም ከመንግስት ኃይሎች ጋር ቆሞ አካባቢን ጸጥታውን ከማስፈን አኳያ እነሱም የበኩላቸውን እንደሚወጡ የገለጹበት የውይይት መድረክ ነበር የተካሄደው። ከዛ ባሻገርም የሰላምንና ሌሎችም በተለይ አሁን በቅርቡ የመንግስት ሰራተኞች የደሞዝ ጭማሪ መደረጉ የሚታወስ ነው። ይህን እንደ ምክንያትና እንደ ሰበብ በማድረግ በከተማ ብሎም በአንዳንድ አካባቢዎች በዋጋ ንረትን ሊያባብሱ የሚችሉ የተለያዩ ነጋዴዎች እየተስተዋሉ ነው። በእነዚህ ነጋዴዎች በኩል እርምጃዎችን በመውሰድ በኩል በመንግስት በኩል የተጀማመሩ ስራዎች ተጠናክረው ሊቀጥሉ እንደሚገባ ገልጸዋል። ማለት ነው እንግዲህ በውይይት መድረኩ የተገኙ የመንግስት አመራሮችን በተለይ በውይይቱ የተገኙት ማለት ነው በተለይ ይህንን የጸጥታ ሁኔታ ወደ ሰላም በመመለሱ በኩል መንግስት በርካታ ስራዎችን እያከናወነ ይገኛል። ከመደበኛ የህግ ማስከበር ስራዎች ባሻገር ማለት ነው። በዚህ ረገድ ታዲያ ማህበረሰቡም የበኩል ሊወጣ ይገባል። ከነዚህ የማህበረሰብ ክፍሎች መካከል ደግሞ መምህራን በተለይ በትውልድ ቀረጻና በሌሎች የሚተሳተፉ በስራቸው በርካታ ተማሪዎችን እያስተዳደሩ የሚገኙ መምህራን ናቸውና በዚህ በኩል አንድም ስለሰላም አስፈላጊነት ለትውልዱ በመቅረ በመከረጥ በኩል በሌላ መልኩ ደግሞ አሁናዊ ወቅቱን የዋጀ ሰላምን በማስጠበቅ በኩል መምህራን ሚናቸውን ሊወጡ እንደሚገባ ያሳሰቡበት መድረክ ነበር። ከክልል ባለፈ በሀገራዊ ጉዳዮችም በርካታ ሀሳቦች ተነስተዋል። እንደሚታወቀው የባህር በር ጉዳይ እንደ ሀገር አሁን ወቅታዊ ሁኔታ ሆኖ ተነስቶ ውይይቶች የተካሄዱበት ይገኛል። በርካታ ምሁራን ሀሳቦችን እየሰጡበት ይገኛሉ። ነገር ግን እነዚህን የባህር በር የምናመጣባቸውን ወይም ደግሞ ኢትዮጵያ የምታገኝባቸው መንገዶች ሰላማዊ በሆነና ሰጦ በመቀበል መሰረት ያደረገ ሊሆን እንደሚገባም እነዚሁ መምህራን ሀሳባቸውን የሰጡበት መድረክ ነበር። ለጊዜያዊ መረጃ ይመስላል። ሳሙኤል፣ ስለ መረጃዎቹ እናመሰግናለን። መልካም ጊዜ። በሐረሪ ክልል የተከናወነው የኮሪደር ልማት ስራ ቅርሶችን ለመጠበቅና ለመንከባከብ አቅም እየፈጠረ ስለመሆኑ ተገለጸ። በክልሉ የሚገኙ እምቅ የቱሪዝም አቅሞችን በመጠቀም ከዘርፉ ተገቢውን ጥቅም ለማግኘት በትኩረት እየተሰራ ስለመሆኑም ተጠቁመዋል። በዚህ ጉዳይ ላይ ተጨማሪ መረጃ ሊያደርሰን ሪፖርተራችን ቴድሮስ ታደሰ ከሀረር ስቱዲዮ በቀጥታ መስመራችን ላይ ይገኛል። ቴድሮስ እንደምቆየ። በክልሉ ከቱሪዝም ዘርፉ ይበልጥ ተጠቃሚ ለመሆን እየተደረጉ የሚገኙ ጥረቶች እንዴት የሚገለጹ ናቸው? በዚህ ውስጥ ደግሞ በተለይ የኮሪደር ልማት ስራ እየፈጠረ ያለው አቅምስ ምንድን ነው ማለት ይቻላል? መልካም አመሰግናለሁ አሸናፊ። እንግዲህ ከቅርብ ጊዜያት ወዲህ ወዲ መንግስት ለቱሪዝም ዘርፍ ከፍተኛ ትኩረት በመስጠት በተለይ እንደ አንድ ከብዛ ዘርፍ የኢኮኖሚ አቅጣጫዎች መካከል እንደ አንድ ዘርፍ በመውሰድ የተለያዩ ስራዎች እየተከናወኑ ይገኛሉ። በሐረሪ ክልልም እንግዲህ ያው የሐረሪ ክልል የምትታወቀው በቱሪዝም ዘርፍ ነው። በክልሉ በተለይ በዓለም አቀፍ ደረጃ እውቅና ያገኙ የሚዳሰሱና የማይዳሰሱ ቅርሶች መኖራቸው ይታወቃል። እንደ የጀጎል ግንብን የመሰሉና እንዲሁም ደግሞ የሸዋል ኢድ ክብረ ባልን የመሳሰሉ በዓለም አቀፍ ደረጃ እውቅና ያገኙ መስህቦች ይገኛሉ። እንግዲህ በተለይ ደግሞ ይህንን እነኝን ቅርሶች ጠብቆና ተንከባክቦ ከማቆየት አኳያ በተለይ ደግሞ የሀገር ውስጥና የውጭ ጎብኚዎች በነኛ አካባቢ በተደጋጋሚ መጥተው እንዲጎበኟቸው ከማድረግ አኳያ የተለያዩ ስራዎች ሲከናወኑ ቆይተዋል። ለአብነትም በተለይ በጀጎል ግንብ ውስጥ የተከናወኑ ተግባራትን ብንመለከት በተለይ ከኮሪደር ልማት ጋር ተያይዞ በጀጎል የውስጥ ለውስጥ መንገዶች ልማት ላይ ወደ 12 ኪሎ ሜትር የሚጠጋ የውስጥ ለውስጥ መንገዶችን ማልማት ተችሏል። ከዛም ባሻገር የተለያዩ የመናፈሻና የመዝናኛ ስፍራዎችን መገንባት ተችሏል። እንደ በተለይ በሀረር ከሀረር በር ከዱክ በር እስከ አስመዲን በሪ በሚገኘው ቦታ የሚገኘው የኑር ፕላዛና እንዲሁም ደግሞ ሌሎች የመዝናኛ ስፍራዎችና የመናፈሻ ስፍራዎች ተገንብተዋል። እንግዲህ በአጠቃላይ የቱሪዝም ዘርፉ ላይ በጀጎላ አካባቢ የተከናወኑ ስራዎች ከፍተኛ መነቃቃትን የፈጠሩ ናቸው። የጎብኚዎችንም ቁጥር ከጊዜ ወደ ጊዜ እየጨመሩ መጥተዋል ለማንሳት ለማንሳት ያክል ባለፈው 2017 የመጀመሪያዎቹ ሶስት ወራት ውስጥ ወደ 2000 የሚጠጉ የውጭ ሀገር ጎብኚዎች ነበረ ሀረርን የጎብኙት፣ እንዲሁም ደግሞ ወደ 40000 የሚጠጉ የሀገር ውስጥ ጎብኚዎች ነበሩ ሀረርን የጎብኙት። በዘንድሮ በ2018 የመጀመሪያዎቹ ሶስት ወራት ግን ወደ 2600 በላይ የውጭ ሀገራት ጎብኚዎች እንዲሁም ደግሞ ከ46000 በላይ የሀገር ውስጥ ጎብኚዎች ሀረርን ጎብኝተዋል። ይህም ቁጥር እንደሚያሳየው እንግዲህ አጠቃላይ የጎብኚዎች ቁጥር ከጊዜ ወደ ጊዜ እያደገና እየተሻሻለ መምጣቱም ተመላክቷል። እንግዲህ ባለፈው አመት፣ ወደ 54 ሚሊዮን ብር ነበር በመጀመሪያው ሩብ አመት የተገኘው። አሁን ላይ ግን ከ60 ሚሊዮን ብር በላይ ተገኝቷልና በአጠቃላይ እንግዲህ በክልሉ ከቱሪዝም ዘርፉን ለማነቃቃት እንዲሁም ደግሞ ቅርሶችን ለመንከባከብና ለማልማት እየተሰሩ የሚገኙ ስራዎች አጠቃላይ ዘርፉን እያነቃቁትና ከዘርፉም የሚጠበቀው ጥቅም እንዲገኝ እያስቻለ ይገኛል ማለት ይቻላል። ቴድሮስ፣ ለመረጃዎቹ እናመሰግናለን። ጥሩ ቀን ይሁንልን። ዜና ኢትዮጵያ አሁንም እንደቀጠለ ነው። በትንታኔ ወደ ያዝናቸው ዘገባዎቻችን ደግሞ እንመለሳለን። በቤንሻንጉል ጉሙዝ ክልል መሶብ የአንድ ማዕከል አገልግሎት ቀልጣፋና ወጪ ቆጣቢ አገልግሎት እየሰጠ ነው ሲሉ ተገልጋዮች ተናገሩ። ማዕከሉ የተገልጋዮችን እርካታ መሰረት ባደረገ መልኩ የተሟላ አገልግሎት እየሰጠ ስለመሆኑ የቤንሻንጉል ጉሙዝ ክልል የሲቪል ሰርቪስ ቢሮ አስታውቋል። ጀማል አህመድ ከሁለት ወራት በፊት በይፋ ተመርቆ ስራ የጀመረው ቤጉ መሶብ የአንድ ማዕከል አገልግሎት የተገልጋዮችን እርካታ ማዕከል ባደረገ መልኩ አገልግሎት በመስጠት ላይ ይገኛል። ማዕከሉ ጊዜን ወጪንና ጥራትን ባገናዘበ መልኩ የተሟላ አገልግሎት በመስጠት ላይ ነው። ይህ ማዕከል እንግዲህ በርካታ ተቋማትን በተለይ እስከ ስምንት የሚደርሱ አገልግሎት ሰጪ ተቋማትን የፌዴራልና የክልል ተቋማት ማለት ነው የያዘ ማዕከል ነው። እዚህ ተቋም እንግዲህ በርካታ ተገልጋዮች በመገኘት ዘርፈ ብዙ አገልግሎት ሲያገኙ ተመልክተናል። ከዚህ በፊት ሲደርስባቸው የነበረውን እንግልት በመቀነስ ፈጣን አገልግሎት ከማግኘት አንጻር ተጠቃሚ መሆናቸውን የማዕከሉ ተገልጋዮች ገልጸውልናል። ሁለመ ነው ኮምፒውተር ነው ስራው በጣም ለውት አለው በሰላሳ በታክሲም በባጃጅም ከቦታ ቦታ ስንዞር ነበር። አሁን እውነት ለማድረግ ክፍያ ለመክፈልም ባንክ ቤት ለመሄድም ሁሉም አንድ ላይ ነው ያለው፣ ሁሉንም አንድ ላይ ጨርሰን የወጣ ነው። የደላሎች ንግድ ስያሜ ለማውጣት ነው የመጣሁት እና ያገኘሁት አገልግሎት በጣም አሪፍ ነው። ክፍያውም በጣም ጥሩ ነው። ክፍያው በጣም ጥሩ ነው። ፈጣን ነው። ፈጣን አገልግሎት ነው። ከዚህ በፊት የነበረ አሰራር ምንድን ነው? እዛ ፕሮሰስ ለማድረግም በቴክኖሎጂም ብዙ ትንሽ አስቸጋሪ ነበርና አሁን ዊዝን ስሪ ኦር ፎር ሚኒት ሶስት ወይ አራት ደቂቃ ብቻ በተቀላጠፈው መልኩ ወደ ክፍያ መጣት በጣም የሚገርም ነገር ነው። ራስ የማዕከሉ ሰራተኞችም የደንበኞችን ፍላጎት ለማርካት ተግተው እየሰሩ መሆኑን ገልጸዋል። አገልግሎት አሰጣችን ቀልጣፋ እና ትሁት በሆነ መልኩ ህዝብ የሚመጡ ተገልጋዮች እናስተናግዳለን። የምንሰጣቸው አገልግሎቶች በደቂቃ የተገደቡ ስለሆነ ቀልጣፋና ጊዜ ቆጣቢ የሆኑ ናቸው እንግልት የሌላቸው ናቸው። ይህ ዲጂታል ሞኒተሪንግን ኤቫሉዌሽን ክፍላችን ነው። አገልግሎት ሰጪዎቻችን በምን አይነት መንገድ ለተገልጋዮቻችን አገልግሎት እየሰጡ ነው የሚለውን የምንቆጣጠርበት ሩብ ነው። ከሃያ አምስት በላይ ዲጂታል ካሜራዎች ተገጥመው የፊት ለፊት እና የኋላ እንቅስቃሴውን በዚህ መልክ እንቆጣጠራለን ማለት ነው። የቤንሻንጉል ጉሙዝ ክልል ምክትል ርዕሰ መስተዳድር እና የሲቪል ሰርቪስ ቢሮ ኃላፊ አቶ ጌታሁን አቢሳ ማዕከሉ የዜጎችን ተጠቃሚነት ያረጋገጠ መሆኑን ገልጸው ዜጎች ወደ ተቋሙ በመሄድ እንዲገለገሉ ጥሪ አቅርበዋል። ከዚህ በፊት ከሴክተር ሴክተር እየተዘዋወሩ ሞራፋ በመጠበቅ እንግልቱ የሚያስቀር አገልግሎት እየተሰጠ ነው ያለው። በቴክኖሎጂ የታገዘ ነው። በካሜራ እይታ ላይ ሆኖ ነው አገልግሎት የሚሰጠው። በዚህ አጋጣሚ ይሄ አገልግሎት ያላወቁ ሰዎች መቶ እንዲገለግሉ በዚ አጋጣሚ ጥሪ ለማስተላለፍ ነው። ይህ ቤጉ መሶብ የአንድ ማዕከል አገልግሎት ፈጣንና ቀልጣፋ አገልግሎትን ከመስጠት አንጻር ከፍተኛ አስተዋጽኦ እንዳለው መረዳት ችለናል። ዜጎችም በተቀላጠፈ አገልግሎት እየረኩ መሆኑን ለመታዘብ ችለናል። ለኢትዮጵያ ቴሌቪዥን ጀማል አህመድ ነኝ ከአሶሳ። ከዜና ኢትዮጵያ ጋር ናችሁ። አሁን ደግሞ ወደ ውጭ ዘገባዎቻችን አልፈናል። የተያዘው የፈረንጆቹ 2025 በምድራችን ከታዩት ሶስት ሞቃታማ ዓመታት መካከል አንዱ ነው ሲል የተባበሩት መንግስታት ድርጅት አስታወቀ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ የምድራችን ሙቀት መጨመር መቆጣጠር አለመቻል ከፍተኛ የሞራል ውድቀት ነው ሲሉ ገልጸውታል። ያለፉት ሶስት ተከታታይ ዓመታት ከፍተኛ ሙቀት የተመዘገበባቸው ሲሆን 2025 ባለፉት 176 ዓመታት ውስጥ ከፍተኛ ሙቀት ከተመዘገበባቸው ዓመታት ሁለተኛ ወይም ሶስተኛ ደረጃ ይኖረዋል ሲል የተባበሩት መንግስታት ድርጅት ሪፖርት ያሳያል። የዓለም ሜትሮሎጂ ድርጅት በመጪው ሳምንት በብራዚል ሊካሄድ ቀጠሮ የተያዘለትን የኮፕ 30 የአየር ንብረት ጉባኤን ምክንያት አድርጎ ነው ሪፖርቱን ይፋ ያደረገው። ዘገባው የአልጀዚራ ነው። በሌላ የውጭ ዘገባችን ደግሞ የአሜሪካ የህግ መወሰኛ ምክር ቤት ፕሬዚዳንት ዶናልድ ትራምፕ በቬንዙዌላ ሊወስዱት ያሰቡትን ወታደራዊ እርምጃ የሚቃወም ድምጽ ሰጠ። ፕሬዚዳንቱ ስልጣናቸውን በመጠቀም ቬንዙዌላ ላይ ወታደራዊ እርምጃ ሊወስዱ ይችላሉ መባሉን ተከትሎ በርካታ የሀገሪቱ ዜጎች ተቃውሟቸውን በማሰማት ማሰማት ላይ ነበሩ። ይህንን ተከትሎም የአሜሪካ የህግ መወሰኛ ምክር ቤት የፕሬዚዳንቱን ስልጣን መገደብ የሚያስችለውን ውሳኔ ለማሳለፍ የተንቀሳቀሰ ስለመሆኑ ተገልጾ ነበረ። አሜሪካ በተለይ በደቡብ አሜሪካን ቀጠና ጥቅሞቿ እየተነኩ ነው በሚል ኒኩሌር ተሸካሚ አውሮፕላኖችንና ሌሎች ከባድ የጦር መሳሪያዎችን እያጓጓዘች ባለችበት ወቅት ነው ከምክር ቤቱና ከሀገሪቱ ዜጎች ጠንካራ ተቃውሞ የቀረበባት። በአሜሪካና ቬንዙዌላ መካከል የተከሰተው መካረር ከፍ ማለቱን ተከትሎ የቬንዙኤላው ፕሬዚዳንት ኒኮላስ ማዶሮ ሚሊሻዎችን ወደ አካባቢው እንዲንቀሳቀሱ ማዛቸውን ተከትሎ ነው ዶናልድ ትራምፕ እርምጃውን ለመውሰድ ከውሳኔ ላይ የደረሱት። ስለሆነ ምክር ቤቱ አባላት ድምጽ የተሰጠ ሲሆን 51 ለ 49 በሆነ አብላጫ ድምጽ ውድቅ ተደርጓል። ተመልካቾች ዜና ኢትዮጵያ እንደቀጠለ